ይቅርታ አርጊልኝ እናቴ ይዛን ስትጓዝ የነበረችው ጀልባ ልታደርሰን አልቻለችም። ማዕበሉ ከብዷት ወደ ግራና ወደ ቀኝ እየተንገዳገደች ነው። እንድሞት እንኳን ፍላጎት አልነበረኝም። ካሰብኩት ደርሽ ልደውልልሽ እንጂ የኔን መርዶት ልትሰሚ አስቤው አላቅም። እናቴ ባህር ግን ጨካኝ ነው። ላደርግልሽ ያሰብኩት ስላደርግልሽ ባህሩ ሊውጠኝ ነው። ሁሉም እዚህ ጀልባ ላይ ያሉት የራሳቸው ዓላማ ነበራቸው። እኔ ግን ያንቺን ደስታ ማየት ነበር። አለማዬ ይቅርታ በቃ እናቴ፣ ጀልባዋ ግማሽ የሚሆን በውሃ እየሞላች ነው። ከፊታችንም ኃይለኛ የሚባል ማዕበል እየመጣብን ነው። ሁላችንም ተስፋ ቆርጠን ወደ ፈጣሪያችን እየተጸጸትን ነው። መርዶ የኔ ሲነገርሽ አደራሽን፣ አደራሽን እናቴ ካል ህመም ላይ እንዳት እንዳትወድቂ አንድ ጊዜ እድል ጠማማ ሆኖ ባህር ላይ ቀርቻለሁ። አጠገብ ያሉት ሁሉም ወደ ፈጣሪያቸው እየተማጸኑ ነው። በቃቻው በእናቴ በእኔ እንዳታዘ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንዴት ዋላችሁ? ነታመሻችሁ? ዱላ ሰላም ናችሁ ወንድሞቼ ውድ ኢትዮጵያውያን እንዴት ናችሁ? ደና ናችሁ ወይ? አልሐምዱሊላህ እኔ ዛሬ ምን እንደምላራሱ እንዴት እንደምናገር አላቅም። አልሙሄም የመጣሁበት ነገር ቢኖር ወንድም ወጣቶቻችን አለቁ። በባህር አለቁ፣ በስዴት አለቁ። እንዴ እውነት የኢትዮጵያ እናት አትረፊ ይብራታል። እንዴ ካለቁ ሰው አትውጭ ተብላለይ ወይ ወላይ ላዚም ከወንድም ብሬክስ ፔጅ በቴሌግራም ገብታችሁ እንዲያታው እንዲያታው፣ በተለይ ልባችሁ በሽተኛ ያኔ እንዲ ጭንቀት በጣም የምትጨነቁ ልጆች እንዲያታው ገብታችሁ፣ በአጠቃላይ ስ እንዲያታው እንደኔ የመተኛ እንቅልፍ እንዲያታጡ ሩሃችሁ ትጨነቃለች። ዋለርሴ ነው ያልኩት። እንዴትስ ምን አላችሁ ነው ያልኩት። ምን ተጨን ምን አስባችሁ ነው ያልኩት። እህቶች ወንድሞች፣ በዛ ያለ ውሃ ውስጥ ገብቶ እንዴት! እባካችሁ እባካችሁ፣ ይህን ቪዲዮ የምታየው ውድ ኢትዮጵያውያን በሙሉ እኛ እንዴት እንደዚህ ድምፅ መሆን አቃተን? እህት ወንድሞቻችን ዛሬ እኔ ወንድም አልመጣን እንደሆነ ነገ ይመጣል። ባካችሁ ዝማንበጥ ውድ ሁላችሁም ኢትዮበሮች ቲክቶክ የሌለው የለም። አረብ ሀገር ያለ ሰው በሙሉ ውጭ ሀገር እኔ ሰው መሆኔን ጠልቻለሁ። በተለይ ኢትዮጵያዊ መሆኔን እንዲሁ ሰው እንዴት በዚህ ልክ በዚህ ልክ በዚህ ልክ ምናለ ሀገር የሆኘ በረሀብ ሞት ይሻለኛል። እባካችሁ በህገ ወዴላ ትንጡ እባካችሁ እባካችሁ እናት አባት ደግሞ ኢትዮጵያ ያላችሁ ኦ፣ በሉ እሪ በሉ፣ እባካችሁ እሪ በሉ፣ ልጆቻችሁ አለቁ። እንዴት አንድ ደላላ ይዛችሁ መፈራረጃ ማረግ ማድረግ ያቅታችኋል? ደላላዎች ወይልኩም፣ ወይ ልኩም፣ ወላሂ፣ ወይ ልኩም ሚንላ ካላ ታገኙታላችሁ። እናት የሰውን ልጅ እንዲህ የሰውን የስንቴ ልጅ እንዲህ ታረጋላችሁ? እንዲታና እንዲህ ያልፍላችኋን እያላችሁ መንገድ እያስገባችሁ ህፃን ልጆች ከትምህርት ቤት

እንግዲህ እነዚህ ምንድን ተብለው ነው የሚነገሩት? እናቶቻቸው ባህር ብላላችሁ የአሳራት ሆኑ ልጆቻችሁ። አረ፣ መላ እንበልታው መላ እንበል። ልጆቻችን፣ ህዝቦቻችን፣ እህቶቻችን፣ ወንድሞቻችን አለቁ። እባካችሁ እኔ አንድ ነገር የምለው በውጭ ሀገር ያላቸው ሳውዲ አረቢያ በአረብ ሀገር ስደት ያለን እህቶች ባካችሁ ድምፅ እንደሆነ ዝም አትበሉ፣ ዝም አንበልታው። ነገ ጧት ነግ በኔ ነው። ወላሂ አራቸው የየባህል ላይ ለ ሀይለ ሀይለ ሰው የሆነ ሰው ከወንድም ብሬክስ ፔጅ ገብታችሁ በራሳችሁ የምትተማመኑ ምንም አልሆንም ብላችሁ የምታስቡ ቴሌግራም ብሬክስ አበሻዬ ብላችሁ ገብታችሁ ማየት ትችላላችሁ። ያንን አይቶ የሚተኝ አይደለም፣ ምንም ወንድም፣ ምንም በቲም አይሆንም። እባካችሁ፣ እባካችሁ፣ እባካችሁ ወዴ ባል ነጩ ወደ ባል እንደ ኢትዮጵያ እናቶች በቃ እንዴ ያልቀሳችሁ ነው ያላቸው። በዛ በራስ በራስ ጦርነት፣ በችግር፣ በረሃብ ሰው አለቀ፣ ተሰቃየ፣ መንገድ ገባ። የሚሰራው አጣ መንገድ ገባ። ሲጨገው ደግሞ ሲጨገው መንገድ ሲገባ ደግሞ በቃ ቀሩ፣ መንገድ ላይ ቀሩ ስ የለ ባካችሁ መላ እንበል። ባካችሁ መላ እንበል ድምፅ እንሆን። ባካችሁ ይሄ የህገ ወጥ መንገድ እንዲቀርባካችሁ መላ እንበል። ባካችሁ መፍትሄ እናብጅ። ብዙ ነገር እኮ ማድረግ እንችላለን እኛ ከተረዳዳን። ይቅርታ አድርጊለኝ እናቴ። ናቴ ይዛን ስትጓዝ የነበረችው ጀልባ ልታደርሰን አልቻለችም።

ተይዞ ከተመለሰ በኋላ በህጋዊ መንገድ ሳውዲ አረቢያ ልግባ እንኳን ቢል መግባት አይችልም። ለምን? አሻራ አለበትም። ቢያንስ የኢትዮጵያ መንግስት ይሄንን እንዴ፣ አይ ዶንት ኖ፣ እንዴት መናገር እንዳለን ማለት፣ በቂ የሆነ የዲፕሎማሲ ስራ ቢሰራ ከሳውዲ መንግስት ጋር የዲፕሎማሲ ስራ ቢሰራ ከዚህ በፊት የነበረው የገባውን ወጣት አሻራውን ከወንጀል ነፃ የሆነ? በህገወጥ መንገድ ብቻ ገብቶ ተይዞ ሀገሩ የገባ ከምንም አይነት ወንጀል ነፃ የሆነ የመኖሪያ ፍቃድ ስለሌለው ብቻ ተይዞ ሀገር ቤት የገባን ማህበረሰብ አሻራውን ጠፍቶ ቢያንስ በህገወጥ መንገድ እንዲጓዝ ቢያደርግ ምን ችግር አለበት? ምንም ማድረግ አይቻልም። ሰው ዱባይ መሄድ ጠፍቶት አይደለም። ኩዌት ኳታር መሰደድ ጠፍቶት አይደለም። ሳዑዲ ብቻ አይደለችም፣ አረብ ሀገር ኩዌት፣ ኳታር፣ ዱባይ ሌሎች ሌሎች አረብ ሀገራትም አሉ። የኢትዮጵያ ወጣት ወደ እነዚህ ሀገሮች መሰደድ ጠፍቶት አይደለም። ነገር ግን በህጋዊ መንገድ እንዴት መውጣት እንዳለበት መንገዶች አልተመቻቹለትም። እንዴ ወንዶች እኮ ሳዑድ አረቢያ ገብተው ምንድን ነው እን የሚሰሩት በአረቦች እርሻ እኮ ነው ተሰማርተው የሚሰሩት አይደለ? በመዝራ አስራ እኮ ነው ተሰማርተው የሚኖሩት አይደለ እንዴ? በበግ እረኝነት፣ በፍየል እረኝነት በረሃ ላይ ሰሃራ ላይ እኮ ነው የሚሰቃዩት አይደለ እንዴ? ታዲያ ለዛ ስራ በህጋዊ መንገድ እንዲወጡ ቢደረግ ምን ችግር አለው? የኢትዮጵያ መንግስት ይሄ ቢሰራ፣ ነገር ግን ለዜጎቹ የሚያስብ መንግስት የለም። ምናልባት ቤተሰቦቻችሁ የዛን ሰዓት ገብተው ምናልባት እዚያ የተገኘው ጉርድ ፎቶ ላይ የተለቀቀው ጉርድ ፎቶ ላይ ቴሌግራም ላይ የተለቀቀው ጉርድ ፎቶ መታወቂያ ምናምን ላይ ያላያችሁ ካላችሁ፣ የቴሌግራም ሊንኬ ፕሮፋይሌ ስር ላይ አለ። የቴሌግራም ሊንኩ ፕሮፋይሉ ስር አለ። በዛ ላይ ገብታችሁ የቤተሰቦቻችሁ እንትን ካለ ማየት ትችላላችሁ። ነገር ግን ይህንን ስል አንድ ነገር ላስጠንቀቃችሁ። ነፍሰ ጡር የሆናችሁ እናቶች፣ ድንጋጤን መቋቋም ማትችሉ እንደዚህ አይነት ዘግናኝ ነገርን ስታዩ መቋቋም ማትችሉ በፍጹም ቤተሰባችሁም፣ በባህር የወጣባችሁ ሰዎች ከሌላችሁ ባትገቡ ይሻላል፣ ባታዩት፣ ባትገቡ ይሻላል። ይህንን የሚመለከተው የዛሬ አስር ቀን ማለትም ባለፈው ተሰወረች በተባለችው ጀልባ ዙሪያ ቤተሰቦቻችን ነበሩ ብላችሁ ያሰባችሁ ሰዎች ብቻ ብትገቡና ብታዩት ይሻላል። ከዛ ውጭ ምንም የማይመለከታችሁ ሰዎች፣ ነፍሰ ጡር የሆናችሁ፣ ልብ ድካም ያለባችሁ፣ ስኳር ያለባችሁ፣ ምናምን ያለባችሁ ሰዎች በፍጹም እንዳትገቡ እዛ ቴሌግራም ላይ የምሬ ነው የምላችሁ። በፍጹም እንዳትገቡ እንዳታዩት። አመሰግናለሁ። መልካም ጊዜ ይሆንላችሁ። መላና ብቻ ነው የምለው። ይሄ ምን መንገድ መቆም አለበት፣ እነገወጥ ዴላላዎችን ማስቆም አለብን። መፍትሄ ያናጣም። እኛ ሰው ነን። እኛ ራስ በራሳችን ከተረዳዳን ከተረዳዳን ማስቆም ማስቆም አያቀተንም። በየአገሩ በየሰፈራችን የተሰገሰጉ ዴላላ ሌባዎች የሰው ሰው በሌሎች ነው የምላቸው። ሰው ሳናውረው እየሸጡ እነሱ ምን አሻቸው ነው ነገሩ። እነሱም በየአካባቢያችን ያሉትን እያያዝ ነው። መንግስት ምንም አያደርግም። ቀጥቅጧቸው፣ እያያዛችሁ ኢትዮጵያ ያላችሁ ዝም አትበሉ። ልጆቻችሁን እያስወጡ ሀሞቀ ቤታቸው ለአሳራት እያረጉላችሁ ዝም ትሏቸዋላችሁ። መቀጣጫ አድርጓቸው አንዱን መቀጣጫ የምታረጉት ሁለተኛ ጥ አይደርስም እዚ ቦታ ማንኛውም ሰው አይደርስም እኛ ደግሞ እዚህ አለ ነው ውጭ ሀገር ያለን ስደተኞች እኛም ስደተኞች ነ ነገ ምን ደርስብን አናቅም ድምፅ መሆን አለብን ባካችሁ ባካችሁ ዝም አትበሉ ያለቁት በቃ የሞቱት ሞቱ እንግዲህ አላህ ይዘንላቸው ለእንግዲህ ስንት አሉ የተደገሱ መንገድ ላይ የሚመጡ ገና የሚቀሰቀሷቸው ስንት አሉ እባካችሁ ይሄ የየመን መንገድ ወደ ሳኡዲ በህገ ወጥ መግባት ማቆም አለበት። ይቁም ይውቁም መንግስቱም ይስራ መንግስቱ ሌላው ቢቀር የሳውዲ መንግስት ጋራ ህገ ወጥ ያኔ ሀይ ተይዘው ወደ አገራቸው የገቡትን በህጋዊ መግባት እንዲችሉ ያድርግ። መቼም አላህ ከስደቱ ጣላላና አይደለም በህገ ወጥ ያኔ በህጋዊ መንገድ ምሳሌ አሁን ተይዞ የሄደ ሰው ምሳሌ ተይጀርኩ ብመለስ በህጋዊ ዙሬ እንዲመጣ የርግ መስማማት ይችላል። እባካችሁ ተባብረን ይህን ህገ ወጥ መንገድ እናስኩም። አገር ህዝቡ አለቀ፣ ወጣቶቹ አለቁ። ነገ ጧት የአገር ተረካቦች ማን ነው? እባካችሁ ህስቢ የላ ወና መሎክል ፍቁም እንቱ ህገ ወጥ ደላላዎች ወላሂ ህስቢ የላ ወና መሎክል አላህ ማይተኛው ማንገራጀው ጌታ ኢንሻአላ እንዲፍረድባችሁ። በእናንተ ላይ እሳት ነው መበሉት። ደሞ እሳትም ትገቧት አላችሁ ተገባታላችሁ። ኢንሻአላ እንዴ፣ በሰው እየተጫወታችሁ ተስቢላው ነው ማለት። እኔስ ባላየሁ ቀረብኝ ነው ያልኩት። እንቅልፍ ማለት ይሁን ወላይ